የድሮ ፍቅረኛ ፎቶ ዋሌት ውስጥ ለምንድን ነው ይዘም ዞረው? ያንን ፎቶ እንኳን እኮ ይዛ ዞርም ምክንያታዊ ነኝ አልኩሽ። ለሁሉም ምክንያት ግን አስፈራርቶ ነው ፎቶ ይዛ ዞር ብለህ አስፈራርቶ ነው እንዴ ምንም እየታየሽ አይደለም። ከዛሬ ነገ ባህሪሽን ታስተካክያለሽ፣ ከዛሬ ነገ ነገሮች ይገቡሻል ብዬ የምችለውን ሁሉ አደረገው። እኔ አትፍቼ ከሆነ እኔ ከሆንኩኝ እንደዚህ አይነት ነገር እንዲሰማኝ ራሴን እያደረኩ ካለው።

ሰላም ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ሄደና ነኝ። ሁላችሁም ደና እንደምትሆን ተስፋ አደርጋለሁ። አብዛኞቻችሁ አሁን እኮ እንደዚህ አይነት ነገር ላያደረግ ይችላል እና ምን ነገር አኑ እንደዚህ ነገር አያደረግ ማንት አስከፍት ሁሉ ነበረ፣ ግን በቃ እንደኔ ቀንቻ አለሁኝ ማለት አንደኛው ፎቶ ማግኘት ምናምን ነገር በጣም አስቀንጦኛል፣ እውነቱን ስነግራችሁ ማለት ነው። ሲቀጥል ደግሞ ስልክህን አሳየኝ ምናምን ምናምን ነገር ስለው ትንሽ የመጠራጠር ስሜት ነበረ እኔ ጋራ እንደዛ የጠረጠርኩበት ደግሞ ፋሚሊ እውነት እኔ ላይ ለመፍረድ አትሞክሩ። ለመሰላችሁ እንደዚህ ያልኳችሁ ሰሞኑ ጭራሽ እያገኘኝ አይደለም፣ ምናምን ነገር ከዛ በኋላ ደግሞ ላገኘህ ላዋራህ ምናምን ነገር ስለውም እየመለሰልኝ አይደለም። ብዙ ሰዓቱን ስልክ እያወራ ነው የሚያሳልፈው፣ እና እንደኔ አስፈራኝ። እስከዛሬ ያቆየሁትን ፍቅር እንዲጠፋብኝ አልፈልግም። አሁንም በጣም ነው ማፈቅረው፣ በጣም ነው ምወደው። ከማንም ጋር ደግሞ መጋራትም ሆነ ሼር ማድረግ አልፈልግም፣ እሱን ማለት ነው ከማንም ጋር ማለት ነው እና ወይስ ለምሰስተው ምናምን ነገር ይሁን አላውቅም፣ እንደዚህ አይነት የቅናት ስሜት እየተሰማኝ ያለው ምናምን ነገር ግን ቀናተኛ አይነት ሰው አይደለሁም። እውነት ለመናገር ከሆነ ግን በቃ ፈልጌው አይደለም ያንን ነገር ያደረኩትኝ። ግን ደግሞ ሁሉም ነገር ያናዳል፣ ያስጠላል። እሱም ሲለኝ የነበረው ነገር ምናምን ነገር አሰለቸሽኝ ምናምን ምናምን ነገር ሲለኝ እንደኔ ከብዶ የነበረው እውነት ለመናገር እና ያው እንደዛ ያደርግ ምናምን ነገር ብላችሁኛል። ግን አሁንም ቢሆን እኔ ውስጤ የማመን አይነት ሁኔታ ላይ አይደለም ያለሁት፣ ግን ደግሞ መታረቅ አለብን መስማማት አለብን፣ አለበዚያ ሁሉም ነገር መፈታት ስለማይችል ማለት ነው። እና እንዲፈታ ነገሮች እንዲስተካከሉ ደግሞ ይቅርታን ክሱ አልጠብቅም፣ ከኔ ነው መምጣት ያለበት ብዬ አስባለሁ። እስኪ እውነት እኔ አትፍቼ ከሆነ እኔ ከሆንኩኝ እንደዚህ አይነት ነገር እንዲሰማኝ ራሴን እያደረግኩ ካለው ራሴ ይቅርታ ለዋለውኝ እና አሁን ስደውልለት ካነሳ ነው እንጂ ላገኝ ስለው አልፈልግም ምናምን ነገር ብሎ የነበር ነው። ስደውልለት ካነሳልኝ እኔ ብቻ ነኝ ጥፋተኛ። ግን ማለት እናንተ ፍረዱኝ፣ እውነት ለመናገር ከሆነ ማለት ነው አሉ ኪያ ወይ ያለው እየሰማሁሽ ነው። ደጋግሞ በመደወል የሚመጣ ለውጥ የለም። ኪያ ባህሪሽን አስተካክል፣ ችግርሽን አስተካክል እ ምንም እየተረዳሽኝ አይደለም። ለዛ ነው አደጋጋሚ ጣነ ስደጉ እያረተውልሻለሁ እንዲ አስቴር ነሽ። ህይወቴን ጠባብ አደረግሽው። ዛንቲትን መውጣት መውረዴ ምንም እየታየሽ አይደለም። ከዛሬ ነገ ባህሪሽን ታስተካክላለሽ፣ ከዛሬ ነገ ነገሮች ይገቡሻል ብዬ የምችለውን ሁሉ አደረጉ። ምንም እየተረዳሽኝ አይደለም። አንዲት ፎቶ በኋላ የት ውስጥ አገኘው ብሎ በዚህ ደረጃ እንደዚህ እኔን ማንገብገብ እንደዚህ ማ ዝቅ ማድረግ ተገቢ ነው? ትክክል ነሽ? ቆይ እሺ፣ መስኖን ይልክም ሆኖ ነው እኔ እና አንቺ ኮ የተከፋፈልነው መስዋዕትነት ማለት ነው። ያ እንደዚህ በተራ ነገሮች ለመጠራጠር የሚሆን ያህል እኮ አይደለም ነው። አንቺ ግን ትልቁንም ነገር በጣም አካበሽ፣ ትንሹንም ነገር በጣም አግነሽ ታሳያለች። በእያንዳንዱ ነገር እኔን ከመረዳት ይልቅ ለራስሽ ጊዜ ለራስሽ ሀሳብ ለራስሽ አንቺ ስለምታስገኙ ብቻ ነው ግድ የሚሰጥሽ። ምንም ምንም ስለ ኔ ይመለከትሽ። እንዲ ለምትናገሪው ነገር አታስክድልኝም፣ ለምናገርሽ ነገር እጥፍ ድርብ ምላሽ ሆኖ እንጂ ምሰጢ አኑ ምን ለማለት ፈልገው ነው? ምንድን ነው ሊነግረኝ የፈለገው? አኑ ምን አይነት ነገር ውጭ ላይ አስጨንቆት መጥቷል? ከፋሚሊ ጋር ደህና ነው ወይ? ከጓደኞቹ ጋር ደህና ነው ወይ? ስራ ቦታ ደህና ነው ወይ ብለሽ ጥንጣፋ እንክልቧን አታስግልኝም። ለሰሜዴ ምንም እየተጨነቀ አንሻ አደለም እንዴ

አ ምንድን ነው ችግራችን? ይህ ነገር ምንድን ነው ብለሽ በነሳ ለምንድን ነው መጠየቅ እየጠየኩ ሆነ አ ስጠይቅ እኮ ነው እየተመሳጨ ያለኸው ኪያ አንድ ነገር ልንገርሽ። አንቺ እንደዚህ ብለሽ ከመጠርጠርሽ በፊት አሁን እንደዚህ ይችላል በኋላ ፎቶን ሳገኘ እኮ ነው ያ እንህትጠቀበቃናበ የተሰማኝ ስሜት ደስ አይልም ነበረ። በዛ ሰዓት ላይ የተሰማኝ ስሜት ደስ አይልም ነበር። በቃ ይሆን ለአኑ ኒኩን እንደዚህ ለጥፋት ወይ ደግሞ እኮ እንትን ለማለት አይደለም። በቃ ያሉት ሁኔታዎች በሞላ አውቃለሁ። ልክ አይደለም እያደረኩ ያሉት ነገር ልክ አይደለም ግን አንተም ልክ አይደለም። እንዴት አመናጭ ቀይኝና መታኝ። ብዬሽ ብዬሽ እኮ ሲያቅተኝ ነው፣ ከአቅሜ በላይ ሲሆን እኮ ነው ለማስረዳት ሞከሩ። እያንዳንዷን ነገር ዲፕሊ ትጠይቂያለሽ ለመመለስ የምችልበት ሁኔታ ላይ ካልሆነ ኦኬ ጥሩ ሙድ ላይ አይደለም፣ ቆይቼ እስኪ ሲረጋጋ ምናምን ነገር ጠይቀዋለሁ። አሲም በማንኛውም አይነት ሁኔታ የፈለግሹን ጥያቄ የፈለግሹን ንግግር የፈለግሹን መሳደብና የፈለግሹን ጀልፈኝነት ሆኖ እያሳየሽኛለሽ ስለ ስለኔ ስሜት ሳይሆን አንቺ ጋር ስለያሻቸው ጭንቅላት ውስጥ ስለተበሰብሻቸው ጥያቄዎች ብቻ ነው አንቺ እንዲመለስልሽ ግድም ይዘልሽ። በጣም በቃላርለ ብዙ ነገሮች አሁን ስፔሻሊ አንቺን የሆነ አላርል ካሳለፍናቸው ነገሮች ጋር ተጨማሪ ሀሳብ እንዳይሆኑብሽ ብዬ የምደብቅሽ ብዙ ነገር ሊኖር ይችላል። አንቺ ከማሰብ ለአንቺ ከመጠንቀቅ ብዬ። እኔ ግን እንድትደብቀኛ አይደለም የምፈልገው እኔ እንድትደብቀኛ አይደለም የምፈልገው እኔ ደግሞ እንድነግረኝና አብረን እንድፈታቸው ነው የምፈልገው። አንተ በደበቀኝ ቁጥር እኔ ጥርጣሬ ይጨምራል። በቃ ላጣሽ ስለማልፈልግ ነው እንደዚህ ማድረገው እንጂ ፈልጌው እኮ አይደለማ እንዴ። አኑ ኪዩ እኔንም ተረችኛ። እኔም በእያንዳንዱ ነገር እኔ በማውቃቸው ነገሮች ሁሉ አንቺ ቢያንስ ላስቅሽ ላስደስትሽ በእያንዳንዱ ነገር እንኳን ኦቨር ላደርግልሽ ካልቻልኩ እንኳን በእያንዳንዱ ችግሮች እንድትጨነቂ ደግሞ አልፈልግም። ከኔ ፈገግታሽን ሆኖ ማየት ነው የምፈልገው። አንቺ ስትቂ፣ ስትጫወጪ፣ ስትደሰጂ በእያንዳንዱ ነገር ደስተኛ ሆነሽ እንዳይሰው የምፈልገው። ግን አጉል ጥርጣሬሽ አጉል የሆነ እንትንም አንቺንም እያሳመመሽ ነው፣ እኔ ብል እየታመሙ ነው። ለምንድን ነው እሺ? ቆይ ስልክህን እንዳላይ ይፈለግኮ ለምንድን ነው እንዳትዘጋው አሁን እንዳትዘጋው፣ እንድትዘጋው አልፈልግም። እንዳትዘጋው እስኪ ግን ልታወራኝ ፈልጋለሁ። እኔ ምንም ነገር መደባበቅ በውስጣችን የለም። ስለዚህ ምንም መደባበቅ ከሌለ ደግሞ አንተ ለምንድን ነው እንደዚህ ሆነ ያለው? ለምንድን ነው በትንሽ ነገር የምትናደደው? ለምንድን ነው ሁሉም ነገር ያናደኛል ብለህ የምታስበው? ኦኬ፣ እሺ፣ እኔ ቀንቼ ሊሆን ይችላል፣ ግን ደግሞ የድሮ ፍቅረኛ ፎቶ ዋሌት ውስጥ ለምንድን ነው ይዘህ የምዞረው? የእኔን ፎቶ እንኳን እኮ ይዘህ አዞርም። ምክንያታዊ ነኝ አልኩሽ። ለሁሉም ምክንያት ግን ጊዜና አስፈራርታ ነው። ፎቶ ይን ዙር ብለ አስፈራርታ ነው አይደለም፣ ኪያ። አሁንም ጥያቄውን ደግመሽ አልጠይቅኝ። አሁን ኖ ከአምስት ደቂቃ በፊትን ነገሮችን እንዴት ተጥቃጭ ወጣ ነው? አረ ጊዜ ስጭኝ እንድመልስልሽ። ለሁሉም ነገር ጊዜ ያለው አልኩሽ ለመልስልሽ አለ። ኦኬ፣ ለዚህ ነው አኗር። ስለዚህ በጣም አመሰግናለሁ። ያኔ በሰዓቱ ስጠይቀ እንኳንም አልነገርከኝ የምትይበት ጊዜ ይመጣል። እስከዛ ጊዜ ግን ታገዢ። በቃ መጣ ደስደገስ የሚባል ነገር አለ ኪያ ሁሉም ነገር ጊዜያቸውን ከመጠበቁ በፊት ሲነገሩ ወይም ሲሰማ የራሳቸው የሆነ ከባድ ሌላ መዘዝ ይዘው ይመጣሉ። ያለ አንዳንድ ጥያቄዎችሽ አንድ ቀን ሳምንት፣ ወር መስጠት ድመሽ ሆንሽ ምን የሚባል አባባል አለ መሰለች አታ ጎርጓሪ ዘንዶ ያወጣል የሚባል አባባል አለ። ሁሉንም ነገር ያለ ሰዓቱና ጊዜው ማወቅ የራሱ የሆነ ትክክል ያልሆነ ነገር የሚያመጣ ይችላል። አልመልስልሽም እኮ አላልኩሽም። ተነግርሻለሁ የጥቂቅሽን ጥያቄዎች ሁሉ መልሳላቸው ነገር ግን ጊዜው ሲደር ተነግርሻለሁ። ተደብቅሽ ለምን እንደደበኩሽ እንኳን ትንሽ ጠይቀሽ ኦኬ የደበቀበት የራሱ የሆነ ምክንያት አለው ብለሽ ትንሽ ጊዜ እንኳን ጊዜ ብሰች የሁሉ ነገር አይፈጠርም። ይህ አንቺ ለመረዳት እማል ሄድበት ርቀት የለም። አንቺ ምን ለመረዳት የሆነ መንገድ ድረስ መምጣት አለብሽ። ምን ያህል መንገድ ልምጣለሽ? ምን ላድርግ? ካሉ ቤንች ክሮች ጋር በጣም ነገሮች እየገበዱኝ ነው ያሉት እና እሺ ባለፈው ያልከው ነገር ልክ ነው። እንለያ ያልከኝ ልክ ነው። አንቺ ከሆነች ነው ምን ላደርግ ታዲያ? የምጠይቂኝ ጥያቄ ሁሉ ስሜት አይነት ነገር ሁሉንም ነገር ፈልገሽ እያደረግሽ ነው የሚመስለው። እኔን ለመረዳት እኔን ላለመረዳት ነገር ወደ እዛ ሰው የሆነ አሁን እኔ ነኝ ይህ ስሜት ሊሰማ የሚገባው አንተ ነህ? ይህ ስሜት እኔ ነኝ ወደ ሌላ ሰው ፊትህን እያዞርክብኝ ሊመስል የሚገባው ወይስ አንተ ነህ? እኔ ጥፋተኛ ሊሆን ይችላለሁ፣ እሺ። ግን ደግሞ አሁን ልታገኘኝ አትፈልግም፣ ልታዋራኝ አትፈልግም። ላገኝ ስለምቢ እንደዚህ አድርግ እምቢ፣ ቆይ እኔን አታገኝ ነው ያለው ምንድን ነው አሁን። የሆኑ ነገሮች አሉ ያሉብኝ ነገሮች እነዛ ነገሮች ላስተካከል አንድ ደቂቃ፣ አንድ ቀን፣ አንድ ሳምንት እነዛ ነገሮች ካስተካከልኩ በኋላ ችግሩ ምን እንደነበረ የተስተካከለው ነገር ምን እንደነበር ምን ሲያስጨንቀኝ እንደነበረ ዘርዝር ይነግርሻለሁ። ጊዜ ተጨኘ ነው እያልኩሽ ያለሁት። ያ ጊዜ የባክሽ ጊዜ። አፈቅርሻለሁ፣ ወርሻለሁ አንቺን ማጣት አልፈልግም። አሁን ካሉብኝ ጭንቀቶች ጋር ግን ተጨማሪ ጭንቀት እየሆንሽብኝ ስለሆነ ያ ነገሮች እየከበዱኝ ነው። ኧረ አንድ ጊዜ እንኳን ተረጅኝ እያለ አንቺ ያለኝን ነገር ኧረ አንቺ አይደለሽም፣ አገር አለም በጠቅላላ ያውቃል፣ ይረዳዋል። አንቺ እንዴት መረዳት እንዳታች አይገባኝም። እያስጨነቅሽኝ ስለሆነ አዎ፣ በቃ ጋፍ፣ እስኪ ሰላም ስጭኝ አልኩሽ። አዎ፣ እና መለየት ነው የምትፈልገው? ግን አንቺን ማጣትን እንዴት ነው ነው? ያለ አንቺ እያልከኝ ያለው ነገር እኮ እንደዛ አይደለም። አኑ ስለጨነቀኝ እኮ በቃ፣ ከራስ ነገር ባይኖር ረጅ ነዋች ጊዜውን ለማስተካከል ልስ አሁን በጣም እያስከፋይ ነው። ከምነግር በላይ ማለት ነው። ከምነግር በላይ በጣም እያስከፋይ ነው። ነገሮችን በራሳችን እንጨርስ ብዬ አስብ ነበር፣ ግን አንተ ደግሞ በራስህ ነው መጨረስ የምትፈልገው እንጂ ከኔ ጋር እራሱ አይደለም መጨረስ የምትፈልገው። ስለዚህ እኔም እንዳንተው ድብቅ ልሁን፣ እኔም እንዳንተው ድብቅ ልሁን። በቃ አይ በቃ እንደዛ ነው መሆን ያለብን። አንድ ነገር ልንገርሽ። አብረን በምንሆንባቸው ጊዜዎች ያሉ ነገሮች እንዳሉ ሆኖ አጠገር በሆነ አጋጣሚ ስንለያይ በህይወቴ ብዙ ነገሮች አሉ፣ በህይወትሽ ብዙ ነገሮች አሉ። እነዛን ጥያቄዎች፣ እነዛ ነገሮች ሁሉ ለሰላማችን ስንል አንዳንድ ነገሮችን ውስጣችን ላይ እንገላቸዋለን። ማለት አንቺ ሰላም ደግሞ ለእኔ ሰላም ስቲ፣ አንዳንድ የምታርፊያቸው ነገሮች የለም ራሱሽን አሙሽ ከኔ ደብቀሽ ደህና ነኝ። እኔም ልክ እንደዚህ አይነት ጊዜ ላይ ነው ያልኩት እና ሁሉም ነገሮች ከአንቺ ጋር ማሳለፍ መሆን ይፈልጋለሁ

ግን በቃ እሺ፣ በቃ እኔ ነኛ እንደዚህ ያደረኩ ያለሁት ይቅርታ። ግን በቃ እንድትናደድብኝ ደግሞ አልፈልግም። ተረዳኝ፣ እንድትናደድብኝ አልፈልግም። ስለ ሁሉም ነገር በጣም ይቅርታ። እሺ፣ አጥፍቼ ከሆነ ይሁል አኑ አጥፍቼ ከሆነ በጣም ይቅርታ። እኔ በጣም ነው የምወደ። በተግባር አሳይኝ። ይህን ነገር በተግባር እኔን ማስጨመቅ ማስፈልጊ መሆኑን በቃል ብቻ አይደለም በተግባር እየተረዳሽ አሳይኝ ከወንጆ

ነው ፀጉሩን ተቆረጠው፣ በቃ ቢያንስ ይህን ስማኝ ታረቅ። ነው አሁን እሺ፣ በቃ ፀጉሩን ተቆረጠና በኋላ ላይ እንገናኛለን፣ እሺ? ከሶፊ ጋር አገኛለሁ ብሎ እየደወለልኝ ነገር ፈልጎኛል ወደ እሱ ጋር ነው። ነገሮችን አንዱን ቀን በእኔ ጥፋት ናቸው ብዬ አስቤ ያላቅም ነበር ለመናገር ግን ጥፋቱ የኔ ከሆነ ደግሞ ምንም ነገር ማድረግ አልችልም። ይቅርታ ጠይቀዋለሁ። ይቅርታ ይነን ተቀብሎኛል ብዬ አስባለሁ። ያው እንግዲህ ሌሎችን ነገሮች ደግሞ ቀስ በቀስ የምናያቸው ይሆናል። ያው አንዳንድ ነገሮች ከኔ ይቅሩ ማለት አለብን ብዬ አስባለሁኝ እና ለዛ ነው እሺ ያልኩትኝ። ያው እናንተም እሱ ልክ ነው እያላችሁ ነው እና እሺ እኔ ልክ የሆንኩበትን መንገድ ወይ ሌላ ጊዜ ያሳያችኋለሁኝ ወይ እሱ ደግሞ ልክ ሆኖ ወይስ ያሳያል እና አይታወቅም፣ ሁኔታውን ሁሉ ግን ደግሞ ያው መታረቅ አለብን። አሁን በጣም ነው የምወደውና ከማንም ጋራ ሼር ማድረግ አልፈልግም። እሱ ቅናተኛ ሴት ነገር ነው መሰለኝ ሳስበው። እና ኮንኩ ደግሞ ይሄ ስሜት እኔ ላይ ቢታየው ይሄን ያህል የሚያስፈርድ ሚያስፈራ አይነት አይደለም። እና ሆነም ቀረ ፋሚሊዎች እናንተ የሚያውቱት ስለተቆጣቸው አይነት ነገር ነውና እናንተን የሚቅርታ አሁንም የሚቅርታ ጠይቀዋለሁ እንግዲህ ጸጉር ቤት ምሄድ ምናምን ነገር ያለ ጸጉር በጣም ጉፍሯል። አይታችሁት ከሆነ ምናምን ነገር እና አንዱም ጥላችን በሱ ነበር የጀመረው እና ሆነም ቀረ ይሄን ያልካልኳችሁ ይበቃል። ያው እንግዲህ ፋሚሊዎች ከእሱ ጋርም ተታርቀናል። ያው በሌላ ቪዲዮ ደግሞ እንገናኛለን። እስከዛው ሰላም።